ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችን ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ የምንማረው ቃላት ምስረታ በፊደሎች ይሆናል ማለት ነው። ከዚህ ላይ እንደምታያቸው የተዘረዘሩ ፊደላት አሉ። አንድ ባንድ የተዘረዘሩ ፊደሎች አሉ። የሀቤት የለቤት የሀቤት የመቤት የረቤት የሰቤት የሰቤት። አሁንም በእነዚህ ፊደሎች በመጠቀም እንዴት አርገን ቃላት እንደምንመሰረት ከዚህ ላይ አንድ በአንድ ከዚህ ፊደሎችን እያወጣን የምንማር ይሆናል። ከእናንተ የሚጠበቀው በስነስርዓት በመከታተል በማዳመጥ ኋላ በደብተርና በእስክሪብቶ በመጻፍ ራሳችሁን ማዳበር ማሳደግ ትችላላችሁ ማለት ነው። በበለጠ ደግሞ በግል በግሩፕ ከታች በማስቀምጥላችሁ ስለ ቁጥሮች መማር ትችላላችሁ ማለት ነው። ቀጥታ እስኪ ወደ ትምህርቱ ወደ መጀመሪያው ስነድ በሃ የተመሰረቱ ቃላቶችን ነው የምናይ። በሃ የተመሰረቱ አሁን ለምሳሌ ከሃ ቤት ይህ ምን ይላል? ሁ ሉ ሁ ማለት ይችሳ ከሃ ቤት ሁለተኛዋ ፊደል ሁ ማለት ናት። ሉ ማለት ደግሞ ከለቤት ሁለተኛ ፊደል ሉ አንድ ላይ ሁሉ ብለን እንጽፋለን ማለት ነው ሁሉ ብለን እንጽፋለን ስለዚህ ሁሉ ይሆናል ማለት ነው ሌላኛው ደግሞ ሄ ሎ ሄ ማለት ከሀቤት ሃ ሁ ሂ ሃ ሄ ሄማት ይችሳ ሎ ማለት ደግሞ ከለቤት ለ ሉ ሊ ላ ሌ ል ሎ ስለዚህ ሎ። ይች ሰማት አንድ ላይ ሄሎ። ወደዚህኛው ስንመጣ ደግሞ ሎ ሚላል ከለቤት ለ ሉ ሊ ላ ሌ ል ሎ ሎን አገኘን ማለት ሎ ከመቤት ስነት ደግሞ መ ሙ ሚ ማ ሜ ም ሞ ሚ ማለት ሶስተኛ ፊደል ናት። ሚ ይችኛዋ አንድ ላይ ስናነባቸው ሎሚ ሎሚ። በጣም ጎበዞች። ወደ ሌላኛው ስንመጣ ደግሞ ማን ይሆናል? ለማ ይሆናል። ለማ ለ፣ እዚህ ማ። ስለዚህ ለምትባለው ፊደል የመጀመሪያው ፊደል ስለሆነች እንወስዳለን። ማማት ከመቤት መ ሙ ሚ ማ ማ አንድ ላይ ለማ

ሌ ል ሎ ሎማቲችሳ አንድ ላይ ሃሎ ሃሎ። ሌላኛው ደግሞ ሄ ሎ ከሃቤት ሀ ሁ ሂ ሃ ሄ ይችኛ ከለቤት ሎ ለ ሉ ሊ ላ ሌ ል ሎ አንድ ላይ ሄሎ ሄሎ። ስለዚህ ቃላት ስንመሰርት እንዲያደረግ ነው የምንመሰረተው። ማለት ምንም አያስቸግርም። ማለት ከዚህ እናወጣለን፣ ከዚያ ቃላት እንመሰርታለን። ማለት በማጣመር እንቀጥል። እስኪ አሁንም ሙ ችሉናት እንያቸውሽ። ከመቤት መ ሙ ሙ ማት ይች ሁለተኛ ፊደል ሉ ማት ደግሞ ከለቤት ይችሳ ሁለተኛ ፊደል ሉ፣ አንድ ላይ ሙሉ ሙሉ። በጣም ቀላል ነው። እንደዚህ ስታዩት ከዚህ ፊደል እያወጣን ከዚህ ቃላት ስንመሰረት በጣም ቀላል ነው። አዎ እንደዚህ ቀላል ነው። ሌላኛው ደግሞ ከመቤት ሚ መሙ ሚ ይችን ሁለት ዜ በመደጋገም እዚህ ላይ ማን ብለን መሰረትን ቃላት ሚሚ ሚሚ ይችኛውን ብቻ በመጠቀም ማለት ነው። ሁለቴ በማጣመር ሚሚ ሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንመጣ ደግሞ ወደ ቀጣዩ ስንመጣ ደግሞ ወደ ቀጣዩ ስንመጣ ረሳ ከረቤት ይች የመጀመሪያው የመጀመሪያ ፊደልችን እንወስዳለን ከሰቤት ደግሞ ሳ አራተኛ እቺ ሳ አንድ ላይ ረሳ ረሳ ብለን እናነባለን ይሄ ረሳ ይላል ማለት ነው። ወደ ቀጣዩ ስነት ደግሞ ወደ ቀጣዩ ስነት ደግሞ ማን ብለን እንመሰረታለን? ማን ብለን እንመሰረታለን? ሮ ጠ ማን አልኳችሁ? ሮ ጠ ከረቤት ሮ ጠ የምትባለውን ፊደል ይቅርታ፣ ከዚህ ላይ አላስቀመጥኳትም፣ ሶሪ። ስለዚህ ሮጠ ሮጠ። ስለዚህ ይሄኛው ረሳ ይሆናል። ይሄኛው ደግሞ እሮጣ ይሆናል ማለት ነው። እያንዳንዱ ፊደል ከየት ነው ያወጣ ነው? ከዚህ ነው ያወጣ ነው ማለት፣ ከዚህ ከነዚህ ነው ያወጣ ነው። ከነዚህ ፊደሎች ሌላኛው ደግሞ ከዚህኛው ከሰቤት ሳ፣ ሳሪ ላለደል አይደል? ሳር ሰ፣ ሱ፣ ሲ፣ ሳ እዚ ር ማለት ደግሞ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር አንድ ላይ ሳር ይሆናል ማለት ነው። ሳር ያው ሳር ብለን እናጣምራለን ማለት ነው። ፊደሎችን እነዚህን አጣምረን ከአንድ ላይ ሳር ሚል ቃል እናገኛለን ማለት ነው። ቤተሰቦች ማን አልኳችሁ? ሳር። ወደ ቀጣዩ ስንመጣ ደግሞ ይሄኛው ሳር ነው የሚለው። ቀጣዩ ደግሞ ማን እንላለን? ሳራ። ሳ ራ ያው አሁንም ይችኛዋን ሳን የወሰድነናት ይችኛዋን ሳን የወሰድነናት ከረቤት ደግሞ ረ ሩ ሪ ራ ስለዚህ፣ ቢከብዳችሁ ፊደሉ እንኳን ቢጠፋችሁ ሙሉን በመዘርዘር ድምፁን በማውጣት ማወቅ ትችላላችሁ ማለት ነው። አሁን ለምሳሌ ይህ ሳራ ይሆናል። ሳራ ሳራ። በጣም ጎበዞች። ወደ ቀጣዩ ሲሄድላችሁ ደግሞ ችሱናት ችሪናት ሰሱ ረ ሩ ስለዚህ አንድ ላይ ሱሪ ሱሪ ይሆናል ማለት ነው። ሱሪ ብላችሁ ታነቡታላችሁ። ሱሪ ሱሪ። ሌላኛው ደግሞ ወደ ቀጣይ ክፍል ስንመጣ እነ ደግሞ ሲ ሶ ሲ ሶ ሲ ማት ከሰቤት ሶስተኛ ፊደል ሶ ማት ደግሞ ሰባተኛ ፊደል አንድ ላይ ሲ ሶ ሲ ሶ ብላችሁ ትመሰርታላችሁ ማለት ነው። ለመጨረሻ ጊዜ ከዚህ ላይ አንድ ልድገምላችሁ። ይህ ሲነበብ ሁሉ ነው የሚለው ማላልኳችሁ ሁሉ። ሁ ማለት ይችናት ሉ ማለት ደግሞ ማናት ይችኛዋ ፊደል ናት። አንድ ላይ ሁሉ ይሆናል ማለት ሁሉ። ወደዚህኛው ስትመጣላችሁ ደግሞ ሄሎ ይሆናል ሄሎ ይላል። ሄ ማለት ከሀቤት ይችኛዋ ፊደል ሎ ማለት ደግሞ ከለቤት ይችኛ ፊደል አንድ ላይ ሄሎ ይሆናል። ማለት ሄሎ። ወደዚህኛው ስመጣላችሁ ደግሞ ወደ ለቤት ቺ ማን ይላል? ሎሚ ይላል። ማናልኳችሁ ሎሚ ይላል። ሎ ማለት ቺሳ ከለቤት፣ ሚማት ደሞ ከመቤት እንድና ከዚህ ሶስተኛ ፊደል ሚ አንድ ላይ ሲነበብ ሎሚ። ወደዚህኛው ስንመጣ ደግሞ ለማ ይላል። ማናልኳችሁ ለማ። ለማለት ቺሳ እዚህ ላይ ለምትባለው ፊደል ማም ትባለ ፊደል ደግሞ ይች ሳዚ ላይ አንድ ላይ ለማ ይሆናል። ቤተሰቦች ለማ። ወደዚህኛው ስመጣላችሁ ደግሞ ወደዚህኛው ስመጣላችሁ ይች ሃሎ ይላል። ሃሎ ሃ ማለት ከሃ ቤት ይች አራተኛ ፊደል፣ ሎ ማለት ደግሞ ከለ ቤት መጨረሻዋ ሰባተኛ ፊደል ሎ። አንድ ላይ ሃሎ ሃሎ ወደዚህኛው ስመጣላችሁ ደግሞ ሄሎ ሄሎ ሄ ማለት ከሀቤት ሶስት ባለ ሶስት እግሯ ይችናት ሎ ማለት ደግሞ ይችሳ አንድ ላይ ሄሎ። ስለዚህ የተለያየ ፊደል የተለያየ ቅርጽ የተለያየ ድምጽ ይኖራቸዋል ማለት ነው። እሺ ከዚህ ላይ ሙሉ ይላል። ሙሉ ሙ ማለት ከመቤት ይችኛዋ ናት ሉ ማት ደግሞ ከለቤት ይችኛዋ ናት። አንድ ላይ ሙሉ ይሆናል ማለት ነው። ሙሉ ይሆናል። ወደዚህኛው ስንመጣ ደግሞ ሚሚ ይላል። ማናልኳችሁ ሚሚ፣ ሚ፣ ሚ። ስለዚህ ሚ ማለት ይችሳ፣ ይችን ደጋግሞ ሁለቴ መጻፍ ነው። ሚ ማለት ሁለቴ ደጋግሞ ሲጻፍ ሚሚ የሚል ትርጉም እናገኛለን ማለት ነው። ወደዚህኛው ስንመጣ ደግሞ ረ ሳ አንድ ላይ ረሳ ይላል። ረሳ ረ ማለት ከረቤት የመጀመሪያ ፊደል፣ ሳ ማለት ከሰቤት አራተኛ ፊደል። ይች ሳ አንድ ላይ ረሳ። በጣም ጎበሶች። ወደዚህኛው ስመጣላችሁ ደግሞ ሮ ጠ ሮማት ከረቤት ይችኛው የመጨረሻ ፊደል ናት። ጠ ከዚህ ላይ አላስቀመጥኳቸውም፣ አላስቀመጥኳትም ሮጠ ጠን ታውቋታላችሁ፣ የመጀመሪያ ፊደልም ስለሆነች አታስቸግርም። ሮጠ ብላችሁ ትመሰርታላችሁ ማለት ነው። ወደዚህኛው ስመጣላችሁ ደግሞ ሳ ር አንድ ላይ ሳር። ሳር ሳ ማለት ከሰቤት አራተኛ ፊደል፣ ር ማለት ደግሞ ከረቤት ስድስተኛ ፊደል፣ አንድ ላይ ሳር ይሆናል። ሳር ወደዚህኛው ስመጣ ደግሞ ሳራ ሳራ ከሰቤት ሳናት ይችኛዋ፣ ከረቤት ደግሞ ራናት ይችኛዋ። አንድ ላይ ሳራ፣ ሳራ። ጎበሶች። ወደዚህኛው ስመጣላችሁ ደግሞ ከሰቤት ላይ ሱ፣ አንድ ላይ ሲነበብ ሱሪ ነው የሚለው። ከሰቤት ላይ ሱን እንወስዳለን፣ ከረቤት ላይ ሪን እንወስዳለን። አንድ ላይ ሱሪ። ሱሪ በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ከሰቤት ላይ ሲ፣ ከሰቤት ላይ ሶ፣ አንድ ላይ ሲሶ ሲሶ ሲ፣ እዚያ ሶ፣ አንድ ላይ ሲሶ ይሆናል ማለት ነው። በጣም ጎበዞች፣ በሰፊው ገብቷቸዋል ብዬ አስባለሁ። ይሄ ክፍል አንድ ነው። እንደዚህ እያደረጉ ደግሞ በቀስታ በእርጋታ ክፍል ሁለትን የማመጣላችሁ ይሆናል። ከእናንተ የሚጠበቀው በግል በግሩፕ መማር ወይም ማስጠኘን ባለጋለ ምትሉ ልጆች ከዚህ ላይ በማስቀምጥላቸው ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ሀይ ወይም ብደውሉ እንታገኙናላችሁ። መልካም ጊዜ፣ መልካም ቆይታ።